ለምን በዕጸ መስቀል አደረገ ቢሉ አዳም ይላሉ ሊቃውንት የወደቀው በእንጨት ነው፣ በእንጨት የወደቀውን በእንጨት ለመመለስ ነው። ያው መድኃኒቱ ከዛው ነው የሚፈለገው፣ መድኃኒቱ ከዛው ነው። ለበሽታው የሚሆን መድኃኒት እዛው ይሰራል፣ ይዘጋጃልና በወደቀበት ነያዳ ነው። በሴት ወድቆ ነበረ በህይዋን ምክንያት፣ በሴት በድንግል ማርያም ምክንያት ነያዳ ነው በመላክ በሳጥና አይል ወድቆ ነበር። በመላኩ በቅዱስ ገብርኤል ምስራት ነው የመለሰው። በእንጨት ምክንያት የወደቀውንም እንዲሁ በእንጨት ዱላን በዱላ እንደመመከት ነው የሚሉት። ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ የሚባሉ አምስቱ ናቸው። እንግዲህ ቅንዋተ መስቀል ተብለው የሚጠሩ እነዚህን ተቀብሏል። እጆቹን እግሮቹን የተቸነከረባቸው ናቸው። ያው እጁን ሔዋን በእጇ ቆርጣ ስለነበረ የግድ ካሳ የሆነ ስለሆነ እየከፈለ ያለው በዚህ ችንካር እጁን ይቸነከራል ማለት ነው። በእግሯ ወደ በለሱ ሄዳ ስለነበረ እግሩንም ይቸነከራል ማለት ነው። ስለዚህ በነዚህ ችንካሮች ተቸንክሯል ማለት ነው። ቅንዋት መስቀል ማለት በመስቀል መቸንከር ነው፣ መወጋት ነው። ምስጢራዊ ትርጉሙ ደግሞ ቅንዋት መስቀል ማለት ክርስቶስ ለሰው ልጆች የከፈለው ዋጋ ነው።